አድማጮቻችን እንዴት ናችሁ? ሳምንታዊ ዓለም ሸማች መሰናዳዎችን ተጀምሯል። የዛሬ ዓለም ሸማች መሰናዳዎችን የተለያዩ አካባቢዎችን የማር ምርቶች ቅኝት እናደርጋለን። የማር ገበያው ምን ይመስላል? በሀገራችን እንግዲህ ከፍተኛ የሆነ የማር ምርት እንዳለ ይታወቃል። ሕብረተሰቡስ ተጠቃሚነቱ ምን ያህል ነው? አቅርቦቱስ፣ ጥራቱስ፣ ዋጋውስ የሚለውን ቅኝት አድርገን ወደ እናንተ ልናደርስ ነው። የመልስሰናንድ ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊ የዓለም ሸማቾች መሰናዷችንን ነው። አንድ ሱቅ ላይ ተገኝቼ ከተለያዩ አካባቢዎች የመጡ የማር ምርቶችን እየተመለከትኩ ነው የምገኘው። ታዲያ በዚህ ሁሉ ሂደት ሸማቾች ምን ያክል ይጠቀማሉ? በተለይ ደግሞ የማር ምርትን ከዚህ ቀደም ወቅትን ጠብቆ ከመግዛት ባለፈ አሁን እንዲህ በቀላሉ በተለያዩ ሱቆች እንዲሸጡ መደረጉ ውስጥ ምን ጥቅም አለው ህብረተሰቡ ላይ ሲያኗኗር ዘይቤውን እንዲቀየር አግዞት አለ ወይ የሚለውን ቅኝት እያደረገ ነው የሚገኘው። እንደምታዩት፣ ባስተሻሸጉ ራሱ ባቀራረቡ እጅግ ጥራቱን የጠበቀ ኢትዮጵያ ውስጥ የሚመረት በማይመስል መልኩ በእንዲህ መልኩ ለሸማች እየቀረበ ነው የሚገኘው እና ከዚህ ቀደም የነበረውን ወቅትን ጠብቆ የመግዛት ከዚህም ባሻገር ደግሞ አካባቢዎችን ለይቶ ከዚህ ቢመጣ ከዚህ ባገኝ የሚሉት ሀሳቦች ራሱ ተቀርፈው በአንድ ቦታ ሁሉንም በተለያዩ የሀገራችን ክፍሎች የሚመረቱ የማር ምርቶችን በቀላሉ እንዲህ ማግኘት እንደሚቻል ማሳያ የሚሆኑ በርካታ ሱቆች ተከፍተዋል፣ ስራም ላይ ይገኛሉ። እኔም ዛሬ የተገኘሁበት አንዱ ከተለያዩ ከጋምቤላ፣ ከቦንጋ፣ ከትግራይ ከጎጃም ከተለያዩ አካባቢዎች የመጡ የማር ምርቶችን ይዘው ለሸማቹ በተመጣጣኝ ዋጋ ወይም ደግሞ ጥራቱን በጠበቀ ሁኔታ ለማቅረብ እየሰሩ ነው የሚገኙት። ሌሎቹንም ሱቆች ተዘዋወሮ ቅኝት አደርጋለሁ። ከዛም ባሻገር ሸማቾችን ማናግራለሁ። አለም ሸማች ይቀጥላል። አብራችሁን ቆዩ። አያት ማርጌ ውጤቶች በዋነኛነት ማር ላይ ነው የሚሰራው። የራሳችንን ማር ከራሳችን ማሳ እንዲሁም በተጨማሪም ከተለያዩ የኢትዮጵያ ክልሎች በማስመጣት አዲስ አበባ ላይ በራሳችን ሱቅ እንሸጣለን። እንዲሁም ለሱፐር ማርኬቶች እናከፋፍላለን። የተለያዩ ማሮችን ከተለያየ ቦታ እንቀበላለን። ይኸውም አንደኛው ዋና ሶርሳችን ማጃንግ የሚባል የጋምቤላ ዞን ነው። ጎንደር፣ ሰሜን ጎንደርም አለን። ደንብ ያለ አሁን ደግሞ ኦሮሚያ ክልል ወደ ጎሬና ወደ ወሮ ጉድሩ እዚ አምቦ አካባቢ ወደ ወንጪ፣ እነዚህ እንትን ደግሞ ወደ ሸኮ ቴፒ አካባቢ ማለት ነው። እነዚህ እንትኖችን ተደራሽ እያደረግ ነው በሰፕላይ ሳይድ ማለት ነው። የምናቀርባቸው ማሮች ሁለት አይነት ማር ነው የምናቀርበው። ክላሲክ እና ኢንፊዝድ ሀኖች አሉን። ክላሲክ የምንለው ኖርማል የወለላ ማሮች ናቸው። ከተለያዩ የኢትዮጵያ አካባቢዎች ኤጀንት ገበሬዎች አሉን። ማሩ ሲደርስ እኛ ሄደን ኮሌክት አርገን ከእንጀራ ማሩ ነለይና ፓክ ፓክደር ከተደርጎ ለከስተመር ይቀርባሉ ዳይሬክትሊ። ሁለተኛው ኢንፊዝድ ነው። ኢንፊዝድ ማሮች ደግሞ ለጤና ተብሎ ሞር የተዘጋጁ ናቸው። ሞሪንጋን ኢንፊውዝድ ሀኒ አለ፣ ቀረፋን ኢንፊውዝድ ሀኒ፣ ቡናን ኢንፊውዝድ ሀኒ እና ዝንጅብልን ኢንፊውዝድ ሀኒ አሉ። እነዚህ እንደ ሰፕልመንት መድኃኒት አይደሉም፣ ግን ሰፕልመንት የሰው ልጅ ጤና የሚጨምሩ ጤንነቱን ማለት ነው። እሴት ቫሊዩ ነው። ኢኖቬት አድርገ ነው። ቫሊዩ ነው አደ ያደረግ ነው ማለት ነው። በማር አይነት ስንሄድ የቡቲጂ ማር አለ፣ የጎሞ ማር አለ፣ ፖሊፍሎር አለ፣ ወይም ብዙዎቹም እንትን ያለ አለ። አራተኛ ደግሞ አሁን የጥቁር አዝምድ ማር አለ፣ የአደይ አበባ ማር አለ፣ ብዙ አይነት ማሮች አሉ። ያንን ዳይቨርስፋይድ ለማድረግ የተለያዩ አካባቢዎችን መጠቀም ሰፕላዮችን ማለት ነው መጠቀም አለብን። ይሄ እንግዲህ ከአበባዎቹ እና ከማሩ ምርት አንጻር ነው። ከአቅርቦት አቀራረብ አንጻር ደግሞ እኛ በፕላስቲክ ጃር እናቀርባለን፣ በግላስ ጃር እናቀርባለን። እንደገና ደግሞ በግላስ ጃር ሆኖ ማነው በፕላስቲክ ጃር ሆኖ ባለ አንድ ኪሎ አለ ባለ ግማሽ ኪሎ አለ ባለ 150 ግራም አለ እንደገና ደግሞ አንዳንድ ሆቴሎች እና ሌሎች ደግሞ በባሊ የሚፈልጉ አሉ በባሊ ስለዚህ ፓኬጂንጉም እንግዲህ እንደየፍላጎቱ ይለያያል ማለት ነው ችግሩ ሰው ማር ይፈልጋል ግን ንጹህ ማር ከየት አገኛለሁ የሚለው ነው የመጀመሪያው ጥያቄው ከዛ በኋላ ነው ወደ መድኃኒትነት የሚሄደው። ስለዚህ እኛ ምንድነው የምናደርገው ማራችንን በምናመጣ ቁጥር ከኢትዮጵያ ስታንዳርድ ኢንስቲትዩት በማስመርመር የአንዳንዳችንን የማር ሰርተፍኬት እንይዛለን። ያንን በተለያዩ በሶሻል ሚዲያ እናስተዋውቃለን። መጥተውም የሱቃችን ለሚጠይቁን ሰዎች ይሄ የተመረመረ ማር ነው ንጹህ ማር ነው፣ የራሳችንን ማሳይ የራሳችን ቪዲዮ ስላለን እሱንም እያሳየን በህዝብ ዘንድ አመኔታን እንፈጥራለን። እንግዲህ ከቦታ ቦታና ከአበባ አበባም ይለያያል። ከአንድ ቦታ ሆኖ አሁን ለምሳሌ ማጃንግ ውስጥ በህዳር ወር በአሁኑ ወቅት ሃርቨስት የሚደረግ አለ። ከዛ ደግሞ ሜይ ላይ ሃርቨስት የሚደረግ አለ። ያኛው የመጀመሪያው የቡቲጂ ማር ነው፣ ነጣ ያለ ነው፣ በጣም ጣፋጭ ነው። ቀጥሎ የሚመጣው ደግሞ የጎሞ ማር ይባላል። ጎሞ ጠቆር ያለ ነው፣ በጣም ለስለስ ያለ በጣም ደስ የሚል ጣዕም ያለው ነው። በነገራችን ላይ የጋምቤላ ማር በጣም ጥሩ ኳሊቲ ነው ያለው። እርግጥ ማር ሲሰራ ሁሉም ንቢቱ እስከሰራችሁ ድረስ ግር የለውም። ሆኖም ግን የሚቀስመው የአካባቢ ማር ልዩነት አለ። ፕሮዳክታችን ጋር እስካሁን ኮምፕሌት የለም። እኛ ኦርጋኒክ ነው ፓክ የምናደረጋቸው ሲደረጉ ቢዝነሱም ሲጀመር እኛ ተን ነው እ ንጹህ ማራታን ለመግዛት ሂደን ነው ከችግሩ ነገር። ስለዚህ እኛ ኢንተረስታችን ኦርጋኒክ የሆነ ነገር ሰው ጋር ለመድረስ ስለሆነ ፕሮዳክቱ አስተምር ይረዳል። ተመልካቾቻችን፣ ይሄ የጥቁር አዝሙድ ማር ነው። የእውነት ለማውራት ዛሬ ለመጀመሪያ ጊዜ ነው የጥቁር አዝሙድ ማር እየቀመስኩ ያለሁት። እንዳለም አላውቅም እና ይሄንን ጨምሮ በርካታ የማር ምርቶችን ከተለያዩ እጽዋቶች አበባዎች የተቀሰሙ የማር ምርቶችን የሀገራችን በስፋት ታመርታለች ሆኖም ግን ሀገራችን ባላት የማር ምርት ልክ ህብረተሰቡ ምን ያክል ይጠቀማል ምን ያክል ስጤናውን ይጠብቃል የሚለው አጠያያቂ ነው ዛሬ በአለም ሸማች መሰናዷችን ባደረግነው ቅኝት ግን አሁን ያሉት አምራቾች በእጅጉ እየተበራከቱ በመምጣታቸው ለህብረተሰቡም እጅግ ቅርብ በመሆናቸው የተነሳ ህብረተሰቡ የየዕለት ኑሮ ላይ ማርን ከጤና አጠባበቅ ጋር አያይዞ እንዲጠቀም እያገዙት ነው የሚገኙት። ልክ እንደዚህ የማር እንጀራን ጨምቀው ተፈጥሯዊ ይዘታቸውን ሳይለቁ እንዲህ ኩልል ብለው ደግሞ በተለያየ አስተሻሸግ እንዲቀርብ እያደረጉ ይገኛሉ። ለልጆች የምጠቀማለሁ ለራሴ የምጠቀማለሁ። ጠዋት ጠዋት አንዳንዴ ብርድ ሲኖርብኝ በባዶ ሆዴ ለመዳርነት ይጠቅመኛል። መባቱ ሁሉ ነገር ይለቀኛል። እንደገና ደግሞ ለጤንነት በጣም ነው የተስማማ። ማር የሚገኘው በጥቅምት ነው። የጥቅምት ማር ለሁሉ ነገር መድኃኒት ይባላል። ከዛ አልፎ ዘርፎ ደግሞ አሁን እዚህ የምታገኛቸው ማሮች በጣም ቆንጆ ለ እዛ ሄደሽ ከምታገኘው እዚህ የመጣው ጥራት አለው ጥራት አለው በዛ ሰዓቱ ደግሞ ምንድነው ከገበሬ እጅ ልናገኝ እንችላለን ገበሬ ብቻ በመሆኑ ካላገኘ ገበያ ሄዶ ከገበያ ስንገዛ ግማሹ ስኳር ያለው አለ ግማሹ የተቀላቀለ ነገር ስላለ ይሄ ግን ምንጊዜም ስናየው እንደምታያወት ነው ንጹህ ማር ነው እናቶቻችንም የዚህ ማር ብትጠቀሙ የዚህ ማር ብታገኙ ይላሉ እንደ ልምዳቸው እና እዚህ ቤት መተን ደግሞ የምንፈልገው አገር ማግኘት መቻላችን ለሁላችን አሪፍ ነው በተለይ ለልጆች ለአራስ ለልጆችን በቅርብ ነበር የወለድኩት እና ከዚህ የወሰድኩ ነበረ ለአጥቤት ሆናም የተጠቀምኩት እንዲያውም ከቅቤ በላይ በማር ተጠቀሙ ይላሉ እናቶቻችን እና አራሶች ምናምን መተው ቢሞክሩ ለልጆች ጠዋት ተቀብቶ ማርማራት አገዝተን ማለት የፋክት እንደሚደረግ ስለማናቅ ቢሞክሩት በተለያየ አይነትና በተለያየ ሳይስ ስላለው ቢሞክሩት ብዬ ለወላጆች እመክራለሁ። እውነት ለመናገር ብዙ ልምድ የለም። ደርሻሁን የሆነ ሰዓት ይገዛና ቤት ይቀመጣል። ከዛ የተወሰነ ጊዜ የምትጠቀኙ አሁን ግን ወደዚህ አካባቢ ስለሆነ የሚሰራ ቦታ እና ስመጣ ነገጣሚ ቀመስኩት፣ ወደድኩት። አሁን ቋሚ ደንበኛ ነኝ። አሁን ላይ የሚገርሽ በተለይ ወጣቱ ጄኔሬሽን ከስፖርት አንጻር ማር ጤናማ ጣፋጭ ነገር ነው። ለሀይል ለጉልበት ኮንሲዩም ይደረጋል። ለህፃናት፣ ለልጆቻቸው ከአንድ ዓመት በላይ ላሉ ህፃናት ቤተሰቦች ይወስዳሉ፣ ለቁርስ ይጠቀማሉ። ከመድኃኒትነት ከነበረው ዝንባሌ አሁን የተጠቃሚ ዝንባሌ ከፍ እያለ መጥቷል እና በዛ መልኩ አይዋለው እኛም እንዳልኩሽ ይህንን በማየት ንጽህናውን በደንብ ፕሮሞት እናደርጋለን። እኛ በዋነኛነት ማር ላይ ኳሊቲና ጥራት ነው የምናስተዋውቀው። ይህን ኳሊቲና ጥራት ፈልጎ የመጣ ሰው ጥሩ ማር ያገኛል ማለት ነው። ይሄ ደግሞ የህብረተሰቡን ጠቃሚነት ጨምሯል። አንዳንዴ ምርት ማለት የኖርማል ሎጂስቲክ ትራንስፖርት ሲስተሙ አለመኖር ማር ሰው ዴይሊ ላይ ያገኝ ይችላል እና እንዴ ገዝተው ነበር ቤት የሚያስቀምጥ። አሁን ግን ከዓመት ዓመት አለን፣ 365 ቀን አለ ማሩ። ከዛ ውጭ የማርን ጥቅም ሰው እያወቀ ነው፣ ለመድኃኒት ብቻ ሳይሆን ዴይሊ መጠቀም እንደሚችል፣ ፕሮሰስ የሆኑ ምግቦችን ከምንጠቀም ኦርጋኒክ የሆኑ ምግቦችን ብንጠቀም ለጤናችን እንደሚጠቅም ሰው ለጤና ያለው አመለካከት እየተቀየረ እየሄደ ስለሆነ እየተጠቀመ ነው። ከዛ ውጭ የኛ ፕሮዳክት መኖሩ ለሰው ሞር ዴይሊ እንዲጠቀም አድርጎታል። አንደኛ፣ ያለንበት ኤሪያ፣ ሁለተኛ ፕሮዳክታችን እና በየሱፐርማርኬት መገኘታችን ሰው ዴይሊ እንዲጠቀም እና ከበፊት የነበረው የማር አጠቃቀም ሰው እየተሻሻለ ነው። የውቀት ማነስ ነበር በፊት ማየት። እንግዲህ የሚመስለኝ የፕሮዳክት ጥረት ያን ያሉ ኑሮ አይመስለኝ አለ ኢትዮጵያ ውስጥ ማር በደንብ ነው ይመራል። ግን ለማር ያለን አመለካከት እንደ መድኃኒት ካሰብሽው ሲያምሽ ብቻ ነው የምትወስጂው እንጂ ዴይሊ ግን ምግብ እንደሆነ አንድ ሰው ስኳር ከሚጠቀም ማር ቢጠቀም ያኛው ፕሮሰስ ሆነ የኦርጋኒክ ነው። ስለዚህ ሞሬ ለጤና ያለን አመለካከት ያለ ስለሆነ ሰውም እየተጠቀም አሁን ላይ ጥሩ ነው። ተጠቃሚነት በትክክል አድጓል በጣም። በእኛም በራሳችን የገበያ ዲማንድ ያስተዋልኩት ነው። ፕለስ ደግሞ በፊት ገበያ ሄደ ምንትን ምለው አሁን ከጎረቤትም ከምንም እንደ ድሮ አይደለም፣ ይጠይቃል ማር አላቸው፣ እባካችን ትክክለኛ ማር ማግኘት እኮ ስለማንችል አናምንም፣ በየሱቅ ያለውን አናምንም እያለ የተፈጥሮ ማርን በትክክል የሚፈልግ ሰው በደንብ ሞልቷል። ለመድኃኒትነት ብቻ አይደለም፣ የዕለት ተዕለት እንትን ላይ ምግባቸው ላይ በተለይ በቁርሳት መጠቀምን ሰው ጀምሯል። ካልቸራችን ከፍ ብሏል። ማህበረሰቡ በጣም ኮንሸስ የሆነ መጥተዋል፣ በጥራት ላይ በአጠቃቀም ላይ በፊት ለመድኃኒት የሚጠቀሙ አሁን የዕለት ተዕለት እንትኑ ላይ ሁሉ ያንን እንትን ለማድረግ እየሞከረ ነው። በተለይ የከተማ ማህበረሰብ ከአዲስ አበባ ብቻ ሳይሆን ትልልቅ ከተሞችም ብዙዎቹ አሁን ተጠቃሚ እየሆኑ ነው። የምትጠቀምበትም እቃ አሁን ከፕላስቲክ ጃሩ የግላስ ጃሩ ለምግብ ደህንነት በጣም እንትና ግን ምንድን ነው ዋጋው ደግሞ በጣም ልዩነት አለው። ስለሆነ ግላስ ጃር ለሚፈልጉት አማራጮችን መከልከል የለብንም። ሰው እስከፈለገ ድረስ እና አቅሙ እስከፈቀደል ድረስ በአቅሙ እንዲጠቀም የግላሱንም የፕላስቲኩም እናቀርባለን። ከምግብ ደህንነት አንጻር ግን የግላስ ጃሩ በጣም የተሻለ ነው። ፓኬጂንጋችንም ዘመኑን የዋጀ ነው ብለን ነው የምናስበው። ፓኬጅንጋችን አብዛኛውን ጊዜ እንደ የማሮች ከለ ፓኬጅንግ ይለያያል እና ብሪፍሊ ውስጥ ላይ ያላቸው ኒትሪሽን ፋክት የሚሰጡት የጤና ጥቅም ኢንፊዝዶች ሞር ምን ምን ያገኛል አንድ ሰው ፓኬጅንግ አለ። ዴት አላቸው ባይድፎልት ሁለት ለምሳሌ ሞሪንጋ ና ማር ሁለት የተለያየ ነገር ኢንፊዝ ሲሆን ከሆነ ጊዜ በኋላ ፖይዝን ይሆናል። ስለዚህ ኤክስፓየር ዴት አላቸው እነሱ ኬሚካል ግን አንጠቀም። ፓኬጂንግ የመጀመሪያው ነገር ነው እንዳይሹ፣ ፓኬጂንጋችን የተሻለ ነው፣ ያምራል። አየር መንገድ ውስጥም የሚያስረክቡ ዱቲ ፍሪ የሚሸጡ ሱፐር ማርኬቶች ከኛ ይረከባሉ። ለምን እንዳልኩሽ ሰርቲፋይድ ነን፣ አስመርምረን ነው የምንቀበረው። ፓኬጂንጋችን በጠርሙስ ነው፣ ጥራት አለው፣ ያምራል። ስለዚህ ይህ ነገር ከኛ አልፎ ሀገርንም ወክሎ የማስተዋወቅ አቅምም አለው። የሚገርምሽ ሀገር ውስጥ ገበያ ባልተናነሰ ከውጭ መጥቶ የሚገዙም ብዙ ደንበኞች አሉ። ለምን ጥራቱ ራሱን ፕሮሞት ስለሚያደርጉ ገና መጀመሪያ ላይ ሳየ በጣም ነው ሰርፕራይዝ የሆንኩትና በእንደዚህ አይነት ጥራትና በእንደዚህ አይነት ፓክዶኑ የተለያየ የምንፈልገውን መርጠን ቀምሰን የምናገኝበትን አይቻል አቅም ቅድም እንዳልኩሽ በጣም ደስ ይላል። በእንደዚህ አይነት ሁኔታ ማግኘታችን በጣም አሪፍ ነው፣ ደስ ይላል። ብቻ በጣም ነው ሰርፕራይዝ የሆንኩት። የወር ደመወዝተኛ ነኝ። ከቻልኩ አንድ ኪሎ ካነሰ ግማሽ እንደ አቅሜ አንድ ኪሎ ሲሆን ከቤተሰብ ጋር እጠቀማለሁ። ሁሉም እንዲጠቀሙ አደርጋለሁ። ግማሽ ከሆነ ለራሴ ነው፣ አልተውም። አሁን እረፍት የሆንኩ ለት እሁድ እሁድ በባዶ ሆዴ እስከ አራት አምስት ሰዓት እሱን ብቻ አቅሜ ነው ቁጭ ብለው፣ ከዛም በኋላ ያለኝ ብርድ ስሜት ካለ በሙቀት ይወጣል። ሰውነቴ እንዲፍታታ ያደርጋል። ለእግሪ ራሱ ቆንጆ ለውጥ አይችልበታለሁ። ጥራት አለ፣ በፈለግሽበት ሰዓት ታገኛለሽ፣ እንደ ልብ ነው። እውነት ለመናገር ዋጋውና ጥራቱ አይገናኝም። እና መጥተው ቢሞክሩት ብዬ አስባለሁ። ከጥራቱም ከጥራቱም ከፓክ ዳደራረጉም ከሁሉ ነገር ሲታይ የተሻለ ነው ብዬ አስባለሁ። እና መጥተው ቢሞክሩ ብዬ አስባለሁ። ለምሳሌ ባለፈው የጋምቤላ ምናምን ነበር የሞከርኩት፣ ዛሬ ደግሞ የቦንጋን ነው እና ይሄኛው ስድስት ከሀምሳ ነው ዋጋው አቅርቦቱም ጥራቱም እንዳልኩሽ ቆንጆ ነው በጣም ምክንያቱም እንደ አቅማችን አሁን ለምሳሌ እኔ ዛሬ ላይ ብር እንኳን ባይኖረኝ ባለኝ መጠን ነው መጥቼ የምገዛው ከዚህም የምታንሳለች እቺ አሁን ለምሳሌ ግማሽ ኪሎናል ከዚህም ይበልጣል እና መጥቼ አጣለው ወይ ደግሞ ይበዛብኛል ምለው አይደለም እና እንደ ሳይ እንደምትፈልጊው እንደ ኪስሽ እንደምትፈልጊው በየተለያየ መጠን ስላለው ደስ የሚል ነው ነው የማስበው። አቬሬጅ ዋጋ ሚኒመም ሺህ ሁለት ነው። ማክሲመም የትግራይ ማር በሚመጣ ጊዜ እስከ 2800 ድረስ ይሸጣል። ይህ ማለት ያው ይለያያል፣ እንደ ወቅቱም ሊለያይ ይችላል ሊቀንስም ሊጨምርም ይችላል። ግን ከሺህ ሁለት ጀምሮ እንሸጣለን እኛ በጠርሙስ ፓኬጂንግ አንድ ኪሎ ሺህ ሁለት ባይዘ በጣም በጣም ጥሩ ዋጋ ነው። ዋጋውን ዋጋው ላይ ተጽዕኖ ሊያደርግ የሚችለው አንደኛ የምርቱ መጠን ማነስ እና መብዛት፣ ሁለተኛው በመሀል ሰዎች መኖር አለመኖር። ቀጥታ ከተጠቃሚው ያን ለመስራት ብዙ ድካም ይፈልጋል። ቀጥታ ገበሬው ጋር ገበሬውን ማደራጀት አለብሽ። ገበሬውን አደራጅተሽ ያን ለማደራጀት በጣም ብዙ ነገር ይፈልጋል። የተደራጁት ራሱ እንኳን ፕሮፐርሊ እንዲሰሩ ለማድረግ ትንሽ ከበድ ይላል እና ዋጋው እንግዲህ የሚወሰነው በማሩ ብዛት በሚመረት ምርቱ መጠን፣ ሁለተኛ ሰፕላይ ሳይድ ላይ የምናገኝበት መንገድ ቀጥታ የምናገኝና በመሀከል ባለ የምታገኙ ልዩነት አለ። የቆላ አካባቢ የኖረ ሰው የደጋን ማር ሲያይ ንጹህ ማር አይመስለውም። የደጋ ማር የመሻከር ባህሪ ያለው ይሄ ማር ሸካራ ነው፣ ንጹህ አይደለም፣ ስኳር አለው ይለናል። ደገኛው ደግሞ የቆላን ማር ሲያይ ይሄማ የሚቀልጥ ፈሳሽ ነው እንጂ ንጹህ ማር አይደለም ይለናል። እንዲህ አይነት ችግር ያጋጥመናል። እሱን አሁን ሁሌ እናስረዳለን፣ በሶሻል ሚዲያዎቻችንም እንገልጻለን። ማር በተፈጥሮ ክሪስታላይዝ ያደርጋል። ማር ክሪስታላይዝ ስላደረገ ተበላሸ ማለት አይደለም። የአንድ አካባቢው የውሃ ይዘቱ የውስጡ ያለው የተፈጥሮ ስኳር ይዘቱ አንደኛ ልምድ የሚጠይቁ ነገሮች አሉ። ማርን ማጣጣም የሚችል እንትኑ ክህሎቱ ካለው በቴስት በመላስሽ የምታውቂው አለ። ሌላው ደግሞ በተለይ አደልትሬት የሆነ ወይም ደግሞ ሌላ ነገር በአድ ነገር የገባበት ነገር መኖር ማረጋገጫ፣ አንደኛው ላብራቶሪ ከሌለን በትራዲሽናል ሆነ ወይ በማንኪያ እንትን አድርገሽ በእሳት ላይ ስትቀልጭው ወይም ሙቀት ስታገኝም የማሩ አቀላለጥና የስኳር ምናምን የተጨመረበት አንድ አይደለም። ያኛው ከሰል ቶሎ ይገኘዋል። ያኛው ቀስ እያለ ራሱ እያቀለጠ ነው። ኖርማል ማር ላይ የሚጠቀሙ ሰዎች በቴስት ያቁታል በቴስት። አንደኛ ብዙ ጊዜ ማር ተጠቃሚ የሆኑ ሰዎች ያቁታል በቴስት። ሁለተኛው ደግሞ እንዴት ነው ቸ የሚያደርጉት ቤት ውስጥ ማሩን ይዘው ሄደው ብርጭቆ ላይ ውሃ ይጨምራሉ። ከዛ በማንኪያ ማሩን ከጃሩ ያደርጉና ውሆ ጋር ሲጨምሩት ዳይሬክትሊ ከስር ሂዶ ቁጭ ካለ ንጹህ ማር ግን ሲጨመር ዲዞልቭ እየሆነ እየሟሟ ከውሆ ጋር እየተገናኘ ከሄደ ፌክ ማር። ሪል ማር ግን ከሆነ ከውሆ ጋር ዳይሬክትሊ ያገናኝ ማማሰል፣ ያስፈልገዋል። ጣፋጭ ነው የሚሉ ሰዎች አሉ። አሁን በጣም የሚያጋጥመን ይመጡና ማር ሲቀምሱት ጣፋጭ ነው ይሉናል። ግን ሪል መሬት ላይ ካለው አለማችን ላይ ካለው ጣፋጩ ማር ከስኳር በላይ ማለት ስለዚህ ጣፋጭ ስለሆነ ፌክ ነው ስኳር አለው ማለት አይደለም። ትክክለኛው ማሩ ከምንም በላይ የሚጣፍጠው ቴስቱ ማር ስለሆነ፣ አሸዋ ማር የሚባላል ከሸዋ አካባቢ የሚመጣ እኛ ጋም አለው። የጠርጅና የብርስ አሸዋ ነው ስቀምሺው ማለት ኖርማል ስኳር አሁን ዳይሬክትሊ ብትጠቀሚው ምላስሽ ጋር ቴስት እንደምታደርጊው እንደዚ አይነት አለ። አሸዋ ማር የሚባለው እነሱ ሪል ማር ነው፣ ኔቸራቸው ነው በቃ እዛ አካባቢ የሚቀስሙት እጽዋትና ንጎች ሲሰሩት እንደዛ ሆኖ ስለሚሰራ ነው እንጂ ፌክ ማር ሆኖ አይደለም። ስለዚህ ሞር የሚገዙበት ቦታ ላይ መጠየቅ ለምን እንደዚህ ሆነ ብለዋል እንደ ማሩ ተፈጥሮ እና እንደ አካባቢው የማር የሚቀስሙት አበባ አይነት አንዳንዱ ረዥም ጊዜ ሊኩዊድ ሆኖ ይቆያል አንዳንዱ ደግሞ በጣም ቶሎ እንትን ይላል በተለይ በተለይ የውሃ ይዘቱ ከፍ ያለ ከሆነ ደግሞ ቶሎ ክሪስታል የማድረግ ባህሪ ያለው። ስለዚህ ሰዎች ክሪስታል ሲያረግ ማሩ ማር አይደለም ስኳር ነው የሚል ፍርሃት አላቸው። ነው አይደለም። እንደውም ሙሉውን ጊዜ ዘሆል ክሪስታል ካላረገ መጠርጠር መቻል አለብን። ለምን ክሪስታል ተፈጥሯዊ ማሩን ራሱ ክሪስታል እንዳያደረግ ወይ የሆነ ነገር ተደርጓል፣ አለበለዚያ ደግሞ ማር አይደለም ሲረፕ ነገር ነው ማለት ነው። ችግር ጠርሙሱ ነው። ጠርሙሱ በጣም እጥረት አለ። ከውጭ ነው የሚገባው። አገር ውስጥ ቢመረት መመረት የሚችል ነገር ነው። መመረት ቢችል ብዙ ደንበኛ አለ። አሁን ላይ ትሬንዱ እየተቀየረ ነው። በብዛት ማር ቤቶች በዚህ ደረጃ እየተሰሩ ነው። ማር ምር ፈሳሽ ወርቅ እየተባለ ነው። አሁን ላይ በጣም ትልቅ ገቢ ማስገባት የሚችል ሀብት ነው። ለዛ አሁን ትኩረት ተሰጥቶበት እየተሰራ ስለሆነ አቅም ያላቸው ጠርሙስ አምራቾች በዚህ አጋጣሚ ቢገቡ ብዙ ደንበኛ ያገኛሉ ብዬ አስባለሁ። ቀረፋ ጣዕም ነው ያለው። እንግዲህ ቀረፋ ክብደት ለመቀነስም በእጅጉ እንደሚጠቅም የተለያዩ ሕክምና ባለሙያዎችም ያነሳሉና በእንዲህ መልኩ ማር በቀላሉ እንድንጠቀመው በሚጋብዝ መልኩ የተለያዩ እሴቶች እየተጨመሩባቸው ለህብረተሰቡ እየቀረቡ ነው የሚገኙት ማለት ነው። ይሄ ደግሞ በቀላሉ ህብረተሰቡ ለሚፈልገው ነገር እንዲያውለው ያግዛልና በተለያየ መጠንና አስተሻሸግ አቀራረብ በዚህ እንዲህ በስፋት እንዲቀርብ እየተደረገ ነው የሚገኘው። እንግዲህ ተመልካቾቻችን፣ ይሄኛውን ቀምሼዋለሁ፣ ተፈቅዶልኛል፣ ይዤ እሄዳለሁ። ክብደቴን ለመቀነስ ያግዘኛል ብዬ አስባለሁ እና ዛሬ ያደረግኩት የማር ምርቶች ላይ የነበረኝ ቅኝት ይሄንን ይመስል ነበረ። በቀጣይ በሌላ አለም ሸማች መሰናዶ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። አብሬያችሁ ቆይታ ያደረግኩት ዘቢብ ተክላይ፣ ቸር ሰንብቱ።